እሺ ደውልልሻለሁ። ደሞ ራስሽን ጠብቂ። በጣም ጥሩ። አሁን ልጁን ማስወገድ አለብን። ማለት ልንገለው ናት። ልትወልቂበት ነው እንዴ? ምን ያቀራት ወፍሻ። ካስዬ፣ በጣም ይከብዳል እኮ ነው እንዴ? ሳሪ፣ ምን ችግር አለው? ልብስሽን ብለብስ፣ እህትሽ እኮ ናት። ካስዬ የለችም ብሎ ሴቶች ይዘው መግባት ጀመሩ? አይደለም። ካስዬ ቆይ፣ በቃ ልቀቂ። አንቺን ሽብ ታስተምሪኝ? ልቀቂኝ! ደዛ ና፣ በቃሽ፣ ለገባሽ አንቺ፣ ልቀቂ፣ እንጠጣበት። እማዬ፣ እናንተ የኔ ጉዶች ናችሁ። አንቺ ክፍል ውስጥ ምን እየሰራሽ ነው? ምን እየበረበርሽ ነው? አንቺ ሌባ! አሃና እንዳሰብሽ አይደለም። ቆይታ ረበኪ ላስረዳሽ። ምን እንዳሰብሽ አይደለም ባይኔ እያየሁሽ። እማዬ፣ እማዬ! ምንድን ነው? ምንድን ነው እሱ ክፍል ውስጥ ገብታ እየበረበረች ነበር። እማዬ፣ እውነት ነው። ትብቃ፣ እንደዛ አይደለም። ሳሮን ልብስ ጠፍቶባት ከእሷ ጋር ቀላቅዬ ካስገባት ብዬ እኮ እያየሁት ነው ልብሱን ማመሰቃቀል ተገቢ ነው ውሸታም ልብሶችን ልትወስጂ ነበር የመጣሽ አንቺ ሌባ ክፍሏ ገብተሽ ልብሷን እንዲህ ከማድረግሽ በፊት ሀናን ጠይቀሻታል ሀና እኮ ቤት ውስጥ አልነበረችም ካስዬ እኔ ቢኖርማ መቼ ክፍሌ ድርሽትና ይሄን ያክል ያስከፋሻል ብዬ አላሰብኩም ነበራና አንቺ ትሻያለሽ ብዬ ጭራሽ ሶስተኛ አንቺ ልትጨመርብኝ ነው አንድ ነገር ቢጠፋብኝ ግን ከአንቺ ራስ አልወርድም ትብቃ ፈጠን አድርጊያውን አስተካክለሽ ልብሴን ውጪልኝ ቆይ እህትሽ እስካሁን የት ሄዳ ነው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 ከዚህ በኋላ ትኖሩ እንደሆነ ተስማምታችሁ ኑሩ። እንዴ ምን ታፈጫለሽ? ባንችም ከት ነሽ የሆነ ነገር የተፈጠረው መጋጨት ነበር እንደዚህ። ውጪ በእናትሽ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 አን ትምቃ አቤት፣ ይቅርታ ሳሮኔ። ስለምን ልብስ መጥፋት ነው የምታዋሪው? ይቅርበኝ፣ ሰርሆኔ ያው ከእናትሽም ከሀና ማንች ትረጅኛለሽ ብዬ ኮ ነ እሱ ውን ከጉዳ ወጣዎች ግን ምንድነው ልብስ ጠፋ? አባት ማምለሻ የፈጠርች ታሪክ እስኪ ንገሪኝ። ሲጀመር ሀና ክፍል ምልሰል የጋባሽ ታሳት ኖር ምን መሰለች? ሰሮኔ፣ ምንድነው የሚያንተባትብሽ አትናገሪም? ንፈልገ ልብ ስበረብሬ ነበረው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 ስለዚህ በጊዜ ግባ። ሁለት ሰዓት ተኩል ነው። ምን ነው ማሚዬ፣ በዛ አይደል? በቃ በጊዜ ግቡና ከሁለት ሰዓት በፊት ጥቅል ልብላችሁ ተኙ። ደግሞ ከተኛችሁ በኋላ መብራት አታብሩ። እሺ፣ እሺ ማሚዬ፣ እንገባለን፣ እንተኛለን፣ እናጠፋለን መብራት። እንዲች ብሎ እንዳይጨነቁ። አንተ ጥሩ ልጅ ነ አንተ ማስቀየም አልፈልግም። ያ ጓደኛ ነው እንጂ በቃ እናቴ። አሁን ልጅ ስራ እየረፈደብኝ፣ ስመጣ እንጫወታለን። ሰላም አንቺ ትብቃ ትብቃ አንቺ ተረገምሽ። ምን ሆነሽ ታለም ጮይባት ምን ሆነሽ ነው? አና ትንሽ አታፍሪም? ደግሞ ምነው ነው ስትይ ቢያውን ሂጂ እና ልብስ የነጠቢ። ትናንትና እኮ ና አጥቤ አስገባሁት። ውሸታም። እኔ እና አንቺ ልታተይምት ሞክሪ። ምንድን ነው እማዬ ልጅሽ በጣም ጠግባልሻለች። አለች ትናንትና ትብቃውታ እንዳለ ያጠበችው ልብስ ድጋሜ ካላጠበችው ላይ ያስቸገረች ነው። አንድ ነገር በያት የማላቅ እንዳይመስልሽ ሳሮን። አንቺ ሜሶ ተባባሪ ነች፣ ሲጀመር እማዬ፣ ሁለቱንም እንዳታምኛቸው። ይሄው ልብሴ ምንም ሳይታጠብ ነው የገባው። ቁራሻ ነው እኔ። ይኸው ተመልከቺው። ትብቃ ይሄ ምንድን ነው እማዬ? ዝም ብለሽ ራሽን አታልፊ። ይሄን ልብስ ትናንትና ሀና ለብሰው ነበር። ሳሮን ምን ነው ዋሻው። ይሄው ልሽ ማዬ፣ ተመልከቺ የጣለቻቸው ልብሶች እንዳለ ንጹ ናቸው። የምር እማዬ፣ ትብቃና ሳሮን ነው እኔ ላይ ተነጋግረው እንደዚህ ያደረጉብኝ። እናንተ ልጆች፣ እንደው የእናንተ ጭቅጭቅ እንዴት እንደሰለችን ብታውቁ።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 ትናንትና እኮ ነው ያጠብኩት። ስለ ትናንት አልጠየቅኩሽም። መልስ አትስጪ። የቀጠርኩሽ እንድትሰሪ ነው። ከልጆቼ ጋር ትፎካከሪ? ነግሬሻለሁ እኔ፣ በስነ ስርዓት አጥበሽ አለቅልቀሽ እንድታሰጭ። እሺ። ደውልልሻለሁ ደግሞ። ራስሽን ጠብቂ።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 ይገርማል የራሱ ሚስት እንኳን ጨካኝና ረመኔ እንደሆነ የምታውቀው። ከሚስቱም ሌላ በጣም ብዙ ቅመጦች አሉት። አየ ጨካኙ ምን ያህል እንደሆነ አባቴን ገደለብኝ። በምንም የማልታ ከሆነ አባቴን ደፋብኝ። ታዲያ ለዚህ ሰውዬ ማዘን አለብኝ? እሺ ናቴ ግን ባክ የማንንም ህይወት አታጥፋ። በአንተ የደረሰ በሱ ልጆች እንዲደርስ አታድርግ። ያው እሱ ያጠፋውን ጥፋት ከደገምከ እኮ አንተም ከሱ ምንም አትሻልም ማለት ነው። ስለዚህ ባካቁም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 ግዴታ ስለሆነብኝ ነው ዳኪ፣ ወይ ዳኪ። በቃ አንተቶ እዛ ብቻ ና ትሄድ። ለምን ምን ችግር አለው ደሞ? ይኸውልህ እኔ ማንዱ እንኩኝ ስለማያውቁ ምንም ሊያደርጉኝ አይችሉም። ይኸው ነገር ስታደርግ ማየቱና መስማቱ የት ቀራል ብለህ ነው። ግን ደግሞ የሆነ ነገር ካደረገ ጸጸቱን አልችለውም።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 እሺ እንዳልክ። ስለዚህ ናቲ አንተ እዚህ ስላለ ነቃ ደንገጥ ብለህ መጠበቅ ይኖርብሃል። ሰውየው ነገም ሊመጣ ይችላል አይታወቅም። ሲቀጥል ደግሞ ከሳሩን ጋር ያለህን ነገር ከቻልክ ብታቆም ጥሩ ነው። ካስዬ ምንም ደስ እያላችሁ አለ አንተስ? እኔ ምን ደስተኛ ነህ ላኪ አይደለሁም። ግን ይወለ ማንም ሰው መኖር የለበትም እዚህ የምንጀምረው ጦርነት ውስጥ ሰው መጎዳት ካለበትም እኔ ብቻ ነኝ መጎዳት ያለብኝ። እነዚህ ምንም የማያውቁ አንድ ፍሬ ልጆች መጎዳት የለባቸው ስለዚህ ስለዚህ ማያል በተቻለን መጠን ከነሱ መራቅ አለብን። በዚህ ጊዜ በዛ ላይ ፍቅር ተጨምሮበት አይሆንም። አታውቀኝም እንደ ዳኪ፣ እኔ ጎናቲ አሸንፋለሁ እንጂ መቼም አልሸነፍም። አይ እኔ ምንም ደስ አላለኝም ናቲ፣ እዚህ ጋ ይብቃ። ሳሮን በጣም ታዝንባለች። አንተን ማመንና መጎዳት የለባትም ዳኪ ሳሩን እንትወዳት አለ እንዴ? አዎ ናቲ፣ በጣም ነው የምወዳት። እሺ ታፈቅራት አለ? አይ ቆይ፣ ለምን እንደዛ አልክ? ያው ስታይ ተድሮ ፍቅር ያገረሸብህ መስሎኝ የጠየቅኩህ። ናቲ፣ እኔ ልጠይቅህ እንጂ ቆይ፣ ሳሩን እንትወዳት አለ? መልስልኝ እንጂ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 አሁን ይኸውልህ፣ ገና ነገሮች መጀመራቸው ብዙ አትጨናነቅ። አሁን በቃ እንጂ ዝም ብዬ አይደለም። ዳኪ ያው፣ ታውቅ የለ በጣም ነው የምወድህ። አንተ ኮ ከጎኔ ባትኖር ኖሮ ብዙ ነገር አይቀየርም ነበር።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 አይደይ እንደ አንድ ታላቅ ወንድም ሳልወልድላችሁ ስቃይም በላሁኮ። ታላቅ ወንድም ነው፣ ምን ያደርግልናል? ወይ ጉድ! ይሄ ሁሉ ስራ የእናንተን ስርዓት ማስያዝ የእሱ ስራ ነበራ።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 ቡና እንድታፈላል ነው ቡና ማፍላት ይቅርባት እና እስኪ ቡና ቁርስን ማቀረበች የምራችሁ ነው ሀና ለጥራት እንሷንማ በጠራት ደስታዋ ነው። ግን ካስዬ ካየቻችሁ ጥሩ አይመጣም። ትብቃ ደግሞ መተሽ መተሽ ትታጠፊያለች። እነሱ ሳይኖሩ ነው እንዲመጡ የምታደርግ ዳግ ያመረርግ ኧረ አዎ በእናትህ እስከ መቼ ነው የምንጨናነቀው? ፏን በል እንጂ ፈታን በል የምን መጨናነቅ። ግን ደግሞ እኔም አለሁበት። ይኸውልሽ ትብቃ ያላንሽማ ምንም አይደምቅም። ባይሆን የሉሽ ነገር ፏ ብሎ ነው መምጣት ያለባቸው። ሽ አንተ ዳጊ ጨብሲ ያስበ ብቻ እንደ እና ታዲያ ክኩሉ ለመጫወት ነው ቀልደኝ። በኋላ ግን ሌላ መዛዝ ይዞብን እንዳይመጣ አረ ምንም አይመጣም። የሚውላችሁ በእኔ ጣሉት። አሁን ካስ እያሉት በእኔ እጅ ውስጥ በ እንደፈለግኩኝ እንዲያስቡ ነው የማደርጋቸው። እስኪ እናያለን። ግን እኔ ና አያገባኝ የሆነ ነገር ቢመጣው ደዋንተ ነው። አትጫን ቀባት፣ ምንም ነገር አይመጣ አሁን በቃ ቶሎ ቶሎ ስራሽ ጨርሰሽ ና ቤቱን አትይ እህቴ ከፋት አትይ። እንዲሁም ምንጉር ነሽ፣ እንዲሁም ምን አድርጎ ነው አንቺን የፈጠረሽ ፈጣሪ? እንዴ እማዬ፣ አሁን እንደዚህ መሆኔን አትይ። ቅድም በጣም ነበር የከፋኝ። ከፍቶሻል? እንዴትም ከፍቶሻል። ቤቱን ዳንኪራ ቤት አድርገሽው ደግሞ ከፍቶሻል። እማዬ አትናደጂ። ትብቃና ሳሮን ሲያወሩ ሰምቻችኋለሁ። እንደዛ የሚያደርጉት እኔን ተባብረው ለመጉዳት ፈልገው ነው። ትብቃ ምን አገባት? ትብቃ እኮ ሰራተኛ ናት። በሁለት ልጆቼ ማህል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 ደውሎ ልኛል። ግን የእሱን ነገር አላምኖ ነው። ደስ ካለ ይመጣ፣ ደስ ካላለ አይመጣም። ታይ ምንም ቢሆን አባታችሁ ነው። ናቲና ዳጊ ካና ጋር ሆኗችሁ ቤት እንድትመጡ ብለዋቸዋል። ማን ያለው? ናቲና ዳጊ ናቸው። ዛሬ እንዴት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 አንቺ ቤት ስራሽ ጨረሽ? አዎ ጨርሻለሁ። ይሄ ሌላ የሚያዙኝ ነገር ካለ ታዘዛለሁ። አይ በቃ ውጭ ያለውን በርበሬ ሰብስቢና እናስፈጫለን። ሄደ ምን ነው? በዚህ ሰዓት መሽቷል እኮ። በዚህ ሰዓት ወፍጮ ቤት ክፍት ይሆናል? እኔ እንጃ እና ያለና ሄደ። እሺ ካስዬ ግን ነገ ቢሆን አይሻልም ማስፈጨቱ? አይ አይሆንም። ጊዜ ማራዘሙ ሰልችቶኛል። ምናምኑን ትተሽ አርፈሽ ጠንቅለሽ ብሰር ይሻልሻል። እሺ ካስዬ ለበርበሬ ለማስፈጨት እንዴት ተነጫነጭሽ? ሌላ ነገር ስሪ ብልሽ ምን ልትሆኝ ገልጡ? አንቺ ለባሽ ስሪ ነው ክፍል የገባሽው ሀና፣ ምን ሊሆንች ኖር አልቀቂ፣ አልለቅሽም በአንቺ ምክንያት። እኔ በምን አቅሜ ነው አንቺን ከእናትና ከህትሽ ጋር ማጣለሽ? እሱን ትሆና። አሁን ምን ፈልገሽ ነው የመጣሽው? አንቺና እናቴና ዳጊ ቤታቸው ጋብዘውሻል። የምርሽ ነው? አዎ፣ አሁን እኔና እናት ሾፍጮ ቤት እንሄዳለን። እኛ ስንወጣ መግባት ትችያለሽ። እና አስቀድመሽ እንደዛ አንቺም እንዴ ልጅ ጭበናሽ ምን ትመስላለች? ሰው ግን እንዴት ይቀየራል? እናት ኔ ቤቱ ጋበዝ እስኪ ስለ አንተና ስለ ሳሩ ፍቅር ትንሽ አጫውተኝ። እኔ እኔና ሳሩን ምን ፍቅር አለን ብለው። ለረጅም ጊዜ ብቻዬን ነበር። እሷ ፍቅራት ነበሩ። እሷ አትወደኝም፣ አታፈቅረኝም ነበር። አንተ እራሱ አይታል በእሷ ምን ያህል እንደተጎዳው። አሁን ያለሁበትንም አይታል እኔ ለእሷ በጣም ተጎድቻለሁ። በጣም ተሰቃይቻለሁ። ግን እንደዛ አስተጎደ የነበረው ልቤ አሁን ጠንክሯል። እግዚአብሔር ይመስገን ለማንም አይደነግጥም። አሁን ግን ለእሷ ምንም ስሜት ባይኖረ ጥሩ ነው። ለምን? ምክንያቱም በዚህ ሰዓት ፍቅር የሚባል ነገር አያስፈልገንም? አዎ ልክ ነናት። ከሳሩን ይልቅ አና ቶሎ ትሸነፋለች። ቆይ ዳጊ አናን ብንጠቀምባት ምን ይመስላል? አዎ ይቻላል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 ወይስ ምን አስበ ነው? አይ እኔማ ዛሬ እነ ናቲ ቤታቸው ና የብለው ጋብዘወይም፣ ግን የምለብሰው ልብስ የለኝም ትብቃ ሁሉን ልብሶችን ወስዳ አጥባቸዋለች እና እናማ ልብስ አታበድሪኝም ለዛሬ? ተንኮልሽ እኮ እንደዚህ የሚያደርግሽ እንደውም እሰይ የታባሽ ነይ እንደዚህ ሁኒድ። እኔ እንደዚሁ ነው አልሄድም። እንደዛ ከሆነ ባይ ባይ። መልካም የቤቱ ነው እንጂ ወደ እዛ ድሮም፣ አንቺን መጠየቅ ከአንቺ በላይ ቆንጆ ሁኜ ነው የሚመጣው። እንዴ፣ ነው እንዴ? ምን አቀፋፍሻ ነው? ቶሎ ቶሎ ሂጂ ካስዬ። በጣም ይከብዳል እኮ አንቺ። ብሎ ደግሞ የቤት ሰራተኛ። አሁን ይሄ ማያስከብዶሽ ነው? አሁን ይሄ ከባድ ነገር መሆኑ ነው? እኔ በአንቺ እድሜ ስንቱ ተሸክሜያለሁ መሰለሽ። አሁን ይሄ ትልቅ ነገር መሆኑ ነው? አትቅበጭብኝ። ወደዛ ነው ተይጂ፣ ደይጂ። እሺ ቅርጥ። እሺ ደወዴ። እሺ ትበስማ

ምን ችግር አለው ልብስሽን ብለብስ እህትሽ እኮ ናት በዚህ እንኳን መጣላት የለባቸው ደግሞ ልብስሽን ብለብስ ምን ችግር አለው ቆይ ትብቃት በጣም እንዴ ትብቃ ከማየጋ ወፍጮ ቤት ሄዳለች የለችም የምላችሁ ሳሪ መጠጠጭ ያለሽለ አልጠጣም እኔ ጠጣለ አንቺ ስን ስራትሽ ነ ምን አገባሽ አንቺ ያመለክትሽም ላችሁ በቃ እናንተ ትጨቃጭቁ እኔ መጠጥ ይዤ እመጣለሁ። ፋንዳር ነሽ ከታች ደስ ወፍጮ ቤቱን አሁን አሳይቼሻለሁ። የሚፈጭ ነገር ሲኖር ብቻሽን ጌት ታስፈጫለሽ። እሺ። ካስዬ ልጆቹ የት ሄደው ነው? እስከ አካት ነው ምሰቡ ካስዬ የለችም ብሎ ሴቶች ይዘው መግባት ጀመሩ አይደለም ካስዬ ቆይ ዘልቀቂ ቆይ እንግዳ መቶባችሁ ይሆናል ሰው በዚህ ሰዓት መረብሽ እኮ አግባብ አይደለም አንቺ ነሽ ስለመረብሽ ስለሰላም የምትነግሪኝ አንቺ ነሽ ምታስተምሪ ልቀቂኝ ደዛ

እና በቃሽ ነገባሽ፣ አንቺ ልቀቂ እንጠጣበት።